ኡሁን አድምጡ ይልናገር፣ ጥቂት ማመልከቻ ስለ ረመዷኑ የመሰናበቻ። ጌታችን ይመስገን ደረስን ለዒዱ፣ ነገር ግን አዝነናል ጦሙ በመሄዱ። በጦም ያምር ነበር የሁሉም መደዱ፣ ተወልውሎ ገብቶ ሁሉም በመንገዱ ማማሩ እስልምናው ኢማን ሲቱ ወንዱ ረመዳን ያንተኩ ጓዳን ማህዲ ነፍስ ያንድ ያለባን ተፋንተ ዘንገዲ ነ ረመዳን ደጉ ቀን የኸይራቱ ማዲ የዲያና ታባት የሚስኪን ዘመዴ ተወራቱ ሁላን ያላቀው ሶመጂ የሚታደስበት የድኑ መንገድ አብረኛው ደጉ ቀን ተነሳ ሊሄድ ናአእምሮ ነበር በሱ የሁሉም መደድ መሀባህ ሚርቃናም ሶፋ ማዋደድ ወደ ኸይር ስፍራም ተነስቶ መሄድ ለጀማዕ ሶላት መምጣት መስጅዲ እንዲለውንቀን ሳንሰራበታንዲ እንዱሆ አሳለፍነው በቧልታ በቀልዲ ረመዷን ደጉቀን የዲኑ ከራማ የኸይር ማምረቻን የረሕመታው ዲማ እስከ ዛሬ ድረስ ነፍሰያችን ታማ ተሸይጧን ጋር ሁናን ተበላሽ ታጠማ ናባ ሙራ ታስሮ ድምጡ ባይሰማ ሀይል ቅዋ ገኘን ለዲናችን ይማ ሁሉም ለበሰና የዒባድ ያሸማ የብንቁሐ የሆነ ሰነፎም ደካማ። ኢብሊስ ስሮ ሄ ኢብሊስ ስሮ ሄ ነፍሲያን ጥሏት እቲዋት ቃት ኢባዳ ጣፍጧት ሽራሀይ ይሆና በሽታ ውለኳት ለይል ለመቀመጥ ቁርን ለመቅራት መስጅድ ለማሀደር ጀማዓ ሶላት አሚን ብላ ገባች ምክር ለመስማት። ረመዷን ደጉ ቀን ኸይረኛ ወራት ነፍስቱን ጠበቃት ሐራም ተመስራት ለአርዋሕ ለጀሰዴ ለእስር ከላት መላሳችንን ሰውን ተማማት ማላ ያንሂውን ወሬ ተማውራት ጆሮንም እጅ ልወሬን መጥፎ ከመስማት ወዳችንም ደሞን እልተማብዛት ተማብዛት ዓይናችን እንዳያይ ሐራም ሞንከራት ሙንከራት ጀብ ጠብቋት ከረመ ሰባቷን በልት ሰበብ ሆኗት ነበር ለማንም ኸይራት ለዱንያም ለዲንም ጌታን ለመፍራት ተወንጀሉ ሁሉን ሲኖር ሸሽጎን ረመዷኑ ሄደ ረመዷን ሊሄድ ነው የቲም አድርጎን ባነጦ መው እንኳ አሐቁን አድረሰን አንሸኝ እንሸኘውሞ ምን ነው ተላቅሰን ለከርሞ አላህ ቢሻን እንዲሁ እንዳለን ደህና እንቀበለውን አመታ አድርሶን እጀበ እጀበ

የአባ ሞራ ጭፍራ ሁሉም አቆረፈ የኔ ቤጤ የማለ ቶቶሎ ባለፈ ሳዲያቶቹ ማሉ አሉ ምነው ተጣደፈ ሙራዲያቸው መላ በእጅግ ተጠቀሙ አሐቁም በሚገባ ጠብቀው የጦሙ ጦመኛ አይባልም የኔ ቤጤ ድሃ ተከልክሎ ቢውልን እህልና ውሃ ረመዷን ደጉ ወር ወንጀል የሚያበሰው ረመዷን ደጉ ወር ወንጀል የሚያበሰው፣ የወንጀልን ጉቶ ተስሮ የሚያፈልሰው፣ ሴቶ ወንዱን በኢማን በተቋ በማዕሪፍ አሰሰው፣ ኸልቁም በነሻጣ ልቡን ቀሰቀሰው።

ሄር ኮይ ቀበሌውን ባዶ አርገህወና ውደታ ማሐባ ሶፋና ሚርቃና ተከትለው ሄዱ ያንተኑ ጎዳና ደህና እንዳያገኘን ዘንድሮም እንደምና አላህ ያገናኘን ለከርሞ በደህና ረመዷን እንደጉቀን ደ ወሩን ቆጥሮ ብዙ ወንጀለኛ ተወንጀል አስምሩ ሴት ወንዱን በኢማን ዘይኖ ሳምሩ በቁርአን በሶላት መስጅዱን ነውሮ አላህ ቢሻ እንግዲህ ከርሟ መቱን ዝሩ እምን ጦመው ያርገን ደሞ እንደ ዘንድሩ ደሞ እንደ ዘንድሮ